የዓይነ ጥላ መንፈስ ያለበት ሰው ከሚያሳየው ባህሪ ውስጥ አንደኛው ምንድን ነው? በሰው ዘንድ መጠላትን ነው። ይህ ማለት ምንድን ነው? ብዙ ጊዜ ሰዎች በሰው ዘንድ የሚጠሉት የተለያየ መጥፎ ባህርያትን ሲኖራቸው ነው። አንደኛ የተለያዩ እንደ ማጨስ እንደ መስረቅ አይነት ነገሮችን መጥፎ መጥፎ የሚባሉትን አይነት ባህርያት ሲኖራቸው ሰዎች በሰው ዘንድ ሊጠሉ ይችላሉ። እንደ ውሸት አይነት ነገሮችን ማለት ነው። ነገር ግን ዓይነ ጥላ መንፈስ ያለበት ሰው ሰውየው ጥሩ ነገር እንኳን እየሰራ የሚያስመሰግን ስራ እየሰራ ማንም ሰው አያመሰግነውም። እንዲሁም ደግሞ ከሰው የተሻለ ስብዕና ኑሮት መልካም መልካም ነገርን እያደረገ ሰዎች በፍጹም አይቀበሉትም። እንዲሁም እንደውም ከዛም አልፎ የሱን ጥሩ ነገር ወደ መጥፎ ይወስዱበታል። በተደጋጋሚ እንደዛ አይነት ነገር ይከተላል ማለት ነው። እንዲሁም ደግሞ ይህ የዓይነ ጥላ መንፈስ ያለበት ሰው ምንም ቢሰራ አይመሰገንም፣ ምንም በሰዎች ዘንድ አይወደድም፣ ያለውም ነገር የእሱ ቃላቶችም ተሰሚነት የላቸውም ማለት ነው። ይህ እንግዲህ አንደኛውና በደንብ ልብ ልትሉት የሚገባ ባህሪያት። ሁለተኛው ደግሞ ሰዎች ባህሪ ምንድን ነው? ዓይነ ጥላ መንፈስ ያለበት ሰው ገንዘብ በፍጹም አይባረክለትም። ምክንያቱም ምንድን ነው የዓይነ ጥላ መንፈስ ዋና ዓላማው ሰውን ከሰው በታች ማድረግ ነው። እናም ሰውን ምን ጊዜውንም ከሰው በታች አድርጎ አስጨንቆ ሰዎች እራሳቸውን ጠልጠው ወደ ተለያየ ነገር እንዲገቡ ማድረግ ነው የዓይነ ጥላ መንፈስ ፍላጎት ማለት ነው። ስለዚህ አንድ ሰው ገንዘብ የሚባረክለት ከሆነ በሰራው ልክ ገንዘብ የሚያገኝ ከሆነ ገንዘቡን ለጥሩ ዓላማ የሚያውል ከሆነ የዓይነ ጥላው ፍላጎት አይሳካም ማለት ነው። ስለዚህ ሁለተኛው የዓይነ ጥላ መንፈስ ያለበት ሰው ባህሪ ገንዘብ በጭራሽ አለመባረቅ ነው ማለት ነው። ገንዘቡ ለምን እንደሚያወጣው እንኳን አያስተውለውም። ገንዘብ ቢያገኝም ያጠፋል። እንዲሁም ደግሞ ገንዘብ ወደ እሱ እንዲመጣ አያደርግም ማለት ነው። የተለያዩ ገንዘብ ወደ እሱ መምጣት የሚችሉበትን መንገዶች በተደጋጋሚ ያጠፋበታል። ውድ የነገረ ጥበብ ቤተሰቦቼ እኚህ ባህሪ ካለቦ በኮሜንት ያሳውቁ በቀጣይ ለዚህ አይነ ጥላ መፍትሄ ቀላል የሆነ መፍትሄ የማቀርብላቸው ይሆናል ማለት ነው እሺ ለማንኛውም እንቀጥልና ገንዘብ አለመባረክ ሁለተኛው አይነ ጥላ መንፈስ ያለበት ሰው ባህሪ መገለጫ ነው ማለት ነው ሶስተኛው ደግሞ ምንድን ነው እድለቢስ መሆን ነው እድለቢስ መሆን ማለት ብዙ ሰዎች ብዙ ጊዜ በተፈጥሮ እድል የለኝም እኔ፣ እድሌ ምንም ጠማማ ነው፣ ምንም አይቀናልኝም እያሉ እድላቸውን በጣም የሚፈሩት ሰዎች አሉ። ነገር ግን ይሄ በተፈጥሯዊ እድለቢስነት ይኖራል ብዬ አላምንም እኔ። ማንኛውም ሰው እድል አለው። ነገር ግን አይነ ጥላ መንፈስ ያለበት ሰው በጭራሽ እድል የሚባል ነገር ወደ እሱ አይመጣም ወይም ወደ እሱ አያደላም ማለት ነው። በቀላሉ ላስረዳችሁ ብል የሆነ ነገር ሰርቶ ስኬታማ ለመሆን ማንኛውም ሰው ሰርቶ ስኬታማ የሚሆንበትን ነገር እሱ ቢጀምረው በዛ ነገር ስኬታማ አይሆንም ማለት ነው። ያ ማለት ዓይነ ጥላ መንፈሱ ዘወትር እየተከታተለ እድሎችን ከስር ከስሩ ማበላሸት ነው ማለት ነው። እንደነገርኳችሁ የተያያዘ ነው። መጀመሪያ ላይ እንዳልኳችሁ በሰው እንዲሁም ደግሞ ሌላኛው እና አራተኛው አይነጥላ መንፈስ ያለበት ሰው ባህሪ መገለጫ ጭንቀት መብዛት ነው። ምንጊዜም ሲተክዝ ነው የምታዩት። በየቦታው አንገቱን ደፍቶ ነው የሚኖረው። ሁልጊዜ ሲያብሰለስል እንዲሁ እየተጨነቀ ሲሄድ ወይንም ደግሞ በወጣትነቱ ብቻውን እያወራ ሲሄድ ልታዩት ትችላላችሁ። ብዙ ጊዜ ምንድን ነው የሚባለው እገሌ ሀሳብ ያበዛል፣ ጭንቀታም ነው ይባላል። ነገር ግን ያ ሰው ምንድን ነው የዓይነ ጥላ መንፈስ ስላለበት እጅግ በጣም ያስጨንቀዋል። ሲያስበው እንኳን ነገሮችን ማሳካት እንደማይችል ነው የሚያስበው። ያ ማለት የዓይነ ጥላ መንፈስ የሚያሳድርበት ጫና ነው ማለት ነው። ሌላኛው ሌላኛውና የመጨረሻው ደግሞ ምንድን ነው እንደነገርኳችሁ እድለ ቢስ መሆን ነው ማለት ነው። በቃ እድለ ቢስ ይሆናል፣ ምንም አይነት ነገሮች አይሳካለትም፣ ስኬት የሚባል ወደሱ አይመጣም ማለት ነው። እና ሙድ ቻናል የቤተሰቦች የመጨረሻውን እና ዋነኛውን ከመናገሬ በፊት እስካሁን ድረስ እየተከታተላችሁ ከሆነ ላይክ ማድረጎትን አይርሱ ማለት ነው። እናንተ ላይክ ባደረጋችሁት ቁጥር እኔ በረታታለሁ። እንዲሁም ደግሞ ቪዲዮው ለተለያዩ ሰዎች ይደርሳል ማለት ነው። አዳዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ አድርጉና የተለያዩ መፍትሄዎችን ያገኙበታል ማለት ነው። በራሳችሁ ማድረግ የምትችሉትን መፍትሄ። እናም ውዴ ቻናሌ የቤተሰቦች የመጨረሻውና አምስተኛው የዓይነ ጥላ ባህሪ መገለጫ ትዳርን መፍራት ነው። ትዳርን መፍራት ዋነኛ የዓይነ ጥላ ባህሪ መገለጫ ነው። ሴትም ትሆን ትዳሯን ያስፈራታል፣ ወንድም ቢሆን ያስፈራዋል ማለት ነው። በተለይም ሴት ከሆኑ የመጨረሻ ትዳርን እንደ ጦርነት አድርገው እንዲያስቡት ነው የሚያደርጋቸው። ውዴ ቻናሌ ቤተሰቦች፣ ቪዲዮ ከተመቻችሁ ወይንም ደግሞ ይሄ ምክር ከተመቻችሁ ቪዲዮ ላይክ ያድርጉ እንዲሁም ደግሞ እንዲህ አይነት ባህሪ ካለብዎ፣ አዎ አለብኝ ይበሉና ኮሜንት ያስቀምጡ። በቀጣይ ለዚህ ሁሉ መፍትሄ በቀላል መንገድ ይዤላችሁ እመጣለሁ ማለት ነው። እስከ ቀጣይ ቸር ሰንብቱ።